እዚህ አጋጣሚ ጸበሬ ስላሴዎች ያደረግልሽን ተአምር በቅዱሳንም ሆን በቤታችንም ሲሆን አርሴማን ይሁን ጊዮርጊስ ሁሉም በእግዚአብሔር ፈቃድ ስልጣን ስለተሰጣቸው ብዙ ተአምራት ያደርጋል። እራስሽን አስተዋውቂ እንደመጣሽ እንደምትኖሪ። እየሩስ ይባላለሁ የመጣሁ ቀሴ የመሸያነ አገሬ ግን የመጣሁበት ብዙ ብዙ አለ ፈተና ነበረብኝ፣ ግን እዚህ ደርሼ እዚህ የመጣሁበት አፍራ አራት ዓመቴ ነው። እናቴ የምታስታመመኝ እና ስታስታመመኝ ግን ሁሉም ባታ ማርያም፣ ስላሴን ክርስቶስ አምራን ዝም ብር ገብርኤልን ተክለ ሃይማኖትን ሁሉም ሄጃለሁ። ታርጌት ደፈስ ሁሉም አድነውኛል። ስላሴ ግን በዛሬው በጠሩ ከአራት ከአምስት መቶ በላይ ክብር ይግባው አሁንም አሁንም ፈጥሮኛል። ክብር ይግባው ሸንቶልኛል። አሁንም ደግሞ ያድነኛል። እየተመላለስኩ በጉልበት ያገለግለዋል ብያለሁ። ባቅሜ በተቻለኝ ያገለግለዋል። ስላሴ ለእኔ ብዙ ነገር አልኩልኛል። ባታ ማርያም ክርስቶስ ሳምራ የዘብሩ ገብርኤል፣ ሁሉም ቤተ ክርስቲያኖች እንደዚህ ብዬ ቆጥሬ የማልጨርሳቸው ናቸው። ባልሄድባቸው ያልሄድኩባቸው ሁላ ወራዬንም መጓ ወራዬን አለ መዞ ወራዬን እዛ ሄጃለሁ፣ ረግጬዋለሁ። ከአራት ከአምስት ቦታ ወረግጫለሁ። እሱም በቃል ኪዳኑ ብዙ አድርጎልኛል፣ ፈውሶኛል። ግዮርጊስም እዚህ እመላለሳለሁ። መድኃኔዓለም እዚህ አለ ብዙ። በዚህ በአራብሳ ዙሪያ ያልዞርኩበት የለም፣ ሁሉ ቤተ ክርስቲያኖች ከአንድ ጀምረሽ በቃ ከባለም በቁጥር ያልኩ ብዙ አድርገውልኛል። ለእኔ እና እግዚአብሔር ለእኔ በጣም አድርገውልኛል። ግን በዛን ቀን ስሰቃይ ነበር ያየ ሰው አለ። ብዙ ሰዎች አድሯል፣ እዛ ቤተክርስቲያን ያየ ሰው አለ። የዛሬ ወር በጠር ያየ ሰው አለ። እንግዲህ በገባውበት ቀን አጀምሩ በሰዓቷ ጀምሮ ያሰቃየ ነው ያደረው።

አሁን እዚህ ጸበል ስትመጪ ነው የተፈወስሽ። እዚህ ጸበል ባታ ማርያም ተጸበል የተጀመርኩ ጀምሬ ባታ የምትጸበል ካደረገልሽ ታምር አንፃር በጉልበትሽ ነው። እኔ አንድ ብር እሰጥሀለሁ ብዬ አልተሳልኩም። አልሳልንም ሲኖርህ ያቅሜ እሰጥሀለሁ ለቤተ ክርስቲያን እንጂ። አድርጎልናል ብዙ ነገር አድርጎልናል። እኔ

ሰውነት ግን እግዚአብሔር ከዚህ ውስጥ ከዚህ ከጭንቅላቴ ያጀምሮ ጥፍሬ ያለውን አጋርን ቀጥቅጦ ስላሴ ገደል አስገብቶልናል። አሁንም ክብር ምስጋና ይግባው። በጉልበት ያገለግለዋለሁ ብዬ ቃል ገብቼለታለሁ። እስካለው ድረስ ከሌለው በቦታው ላይ ደግሞ

ከእዛ በዐረብ ጎትታ ያመጣች እሷ ነች። ማታ በዐረብ ደግሞ ከቤቷ ስላሴ ናት። ከስላሴ ዘንብር ገብርኤልን አሳየን። ዘንብር ገብርኤልን ደግሞ ክርስቶስ አብራ አሳየኝ። ይህን ሁሉ ገዳም በዚህ ተባረኩ። እዳ የለም አድን ሆኛለሁ። ከዚህ በላይ አንድ መንፈስ አለ ብዬ አላለቅም፣ አልጸጥም። ከዚህ በላይ ብዙ ያደርግልኛል።